ሄሩት የህይወት ልጅ አገኘቻት። ሳሩን ከሰረቀችበት ወይንም ከደበቀችበት እዛት ወጥታለች። አሁን ለህዊ ብነግራት በጣም ደስ ይላይ ነበረ። እናም ልጅሽን አገኘው ብዬ ብሰጣት በጣም ደስ ይላይ ነበር። ነገር ግን እቺ ልጅቷ ወደዚህ ቤት ከመጣች ሳሮን እስካለይ ድረስ ጥሩ አይሆንም። ድካሜ ታግታታለች፣ ወይንም ደግሞ ሰርቃ ተወስዳታለች። ስለዚህ ቀስ ማለት አለብኝ፣ ነገሮችን ሁሉ ማስተካከል አለብኝ ብላ በጣም ደስ ብሏታል። ለሷ የሚሆን ለሷ የሚመች ቦታ ወስጄ አስቀምጣታል ሰርታለው እያለች ስትል ነበር። እና ህይወት ልጇ እንደተገኘ ስታቅ ምን ይሰማታል? ነገር ግን አሁን ላይ ልትነግራት አትችልም እና ሂሩት አንድ ላይ ቁጭ ብለው እያለ ህዊ ብድግ አድርጋ እኔ የምለው ለምንድን ነው ግን ይሳሮንን ነገር በዚህ ልክ መደበቅ የፈለግሽው? ተለቃላይ ማለት ነው። ህዊን ብድግ አድርጋ ሂሩትን ብድግ አድርጋ አይ ህይወቴ፣ የዚህን ቤት ነገር እያወቅሽ ምን ላድርግ ብለሽ ነው? ለዛ ነው እኮ ዝም ያልኩት ትላለች ማለት ነው። ዳዊት ቢሰማ ምን እንደሚፈጠር ላንቺ አልነግርሽም ትለኻለሽ ማለት ነው። እሱ እውነትሽን ነው ትላታለች። በሰዓቱ ዳዊት ታሞ ነበር። በዛ ሰዓት ለነገሩ ልክ ነሽ። በህመም ላይ ህመም ነበር የሚጨመርለት ትላለች። ሳሮን ግን እስካሁን ድረስ ይቅርታ አልጠየቀች። ይሽማርለ እኔ እኮ በእሷ የተነሳ እንቅልፍል ሊወስደኝ አልቻለም። ትላታለች ማለት ነው። እንስጨፍን ቢል ይዛ ትመጣለች። ትላለች ማለት ነው። እናም ሂሩትን ብድግ አድርጋ ይኸውልሽ ሳሮን ገና ስራዋ በጣም ያሳብዳታል። ኮን አሳፍሯትኝ አይኔን እኳን አይታኝ አታቅም ትላለች ማለት ነው። ሂወይ ብድግ አድርጋ ምን ይሻላል በየጊዜ ጊዜ እኮ እየባሰባት መጣ ትላለች ማለት ነው። እንግዲህ አሁን ላይ ጭካኔዋ ሁሉ ነገሯ፣ ሁላቸውም ገብቷቸዋል ማለት ነው። እንዲሁም ማለት የሳሮን ጭካኔ አሁንም እንደቀጠለ ነው ማለት ነው። በተለይ ደግሞ ህይወትን እገልሻለሁ ብላታለች። እናም ይሄ ጭካኔዋ ከየት እንደመጣ ራሱ ግራ ገብተዋል። ሁሉ ጎላበደ መድኃኒት የለውም ትላለች ሲሩት ማለት ነው። ወይም ብድግ አድርጋ እና አውቃ ነው እያልሽ ነው ብላ ጥያቄ ትጠይቃለች ማለት ነው። ቅም ግን እንዴት የገንዘቡን ሰው ሊጎዳ ሊወጋ ይችላል ብላ ስትል ዳዊት ይመጣል ከውጭ። ምንድ ነው የሰማውት ይችላል? ምን ሰማሁ? ምንድነው? እሱ ወንድሜ እንዴት ና፣ የተሻለ ነው። አይ አሁን ያልኩሽ ሌላ ላውራ ታውሮ ማነው ወቂው ማነው ተወቂው? ቆይ አንቺ ምን ነበር ያልሽኝ? እዛ መንገድ ላይ ሰው ሲጣሉ ሳገላግል ነው ያልሽኝ ነበር። ለካ እሷን ይወጋችሽ ሌላ ማለት ነው። በጣም ይናደድና ሳሮን እንዴት እንዴት ትትሆን? ተወጋለች? አይ ወንድሜ፣ ይህ እኮ አንተ እንደምታስበው አይደለሁ። ዝም በሄሩት እኔ ሁሉንም ነገር እዛ ተደብቄ የምታወሩ ሁሉ ሰምቻለሁ ይላል ማለት ነው። እናም በጣም ይናደድማ ሳሮን፣ አንቺ ሳሮን ነይ እያለ ይጠራታል ማለት ነው። ወንድሜ ምንድን ነው ብላ ትመጣለች እሷ። እንዴት ብጨክኝ ነው? እንዴት እናታችን እኳን ሳታያትኝ እንዴት ትወገታለች በቢላ? እህትሽን ይላል ማለት ነው። ወንድሜ ለሱ አልኩት አልነበረም፣ ለሱ አልነበረም ያልኩት ለሌላ ሰው ነበረ ትላለች ማለት ነው። ለሄሩትስ ቢሆን ለህዊስ ቢሆን ህዊ መወጋት አለባት ይላል ማለት ነው። እሷማ እንድትሞት ፈልጋለሁ፣ አዎ ትሞታለች ትላለች ማለት ነው። እናም እሱን በጣም ይናደድና በጣም ተሳፍረ ያለች አንቺ አንድ እስካሁን ድረስ አላቅሽን ነበር እህት ነች አንቺ ብሎ በጥፊ ላትና ጥሏት ሄዳል ማለት ነው። እኔም በጥፊ እኔም በጥፊ ትላለች ማለት ነው። ግን በጣም ነበር በጥፊ መታተኝ። እናም ከዛም በኋላ ህይወን አንቺ ነሽ ወንድ ወንድም ም ደስ ይበልሽ፣ ጭራሽ እጁን አነሳብኝ ጥሎኝ ሄደ፣ ወንድም እና እህትን አለያየሽ። አንቺንማ ድራሽን ነው ማጠፋሽ፣ አለቀሽም አንችም፣ እድለ ቢስ እያለች መሳደብ ጀመረች። እናም ልትመታ ትመጣለች። ከዛም በኋላ ህይወት ለማገላገል ማለትም ሂሩት ለማገላገል ትገባለች። እናም አልገላገላቸው ሲሉ እሷ ወጋቻትን ነካችባትኝ፣ እና አህ ብላ ሆዷን ይዛ ቁጭ አለች። ምንድነው? በጣም ይቅርታ አርግልኝ እሺ፣ ምን አረኩሽ ምናምራ ድጋሚ ማለት ነው። አይ በቃ እሺ ጠራኒ ምናምን ትላለች። ህይወም ወደ ውስጥ ተገባለች ሂሮቱን በቃ እሺ ልነሳ ብላ ጥላት ትሄዳለች። ወይኔ በቃ እህትና ወንድሜን እኮ ሳጣችኝ ሲ ተረገመች እያለችም ትላለች። ሰላም ሰላም፣ ወድና የተከበራችሁ የቻናሉ ቤተሰቦች እንዴት ናቸው? እንዴት አላ ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበለስ። ቻናል አርስና ሰብስክራይብ ላይ ሼር በማድረግ ቤተሰብ ሁኑ፣ ቤተሰብ ሁናችሁም እህት ወንድሞቼ ከልብ ነው ማምዘክ ነው። ውድ ቤተሰቦች ህይወት መንገድ ጽናት ያለችበት ማለት ነው። በጣም አሳዛኝ ድራማ ይዤላችሁ መጥቻለሁ። ቀጣይ ክፍል ማለት ነው። እናንተን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን አትርሱ። ሳሮን አሁንም ቢሆን ጭካሪዋ እንደቀጠለ ነው። እንዲሁም ስራዋ ሁሉ እየታወቀባት ነው ማለት ነው። አሁን ላይ ሁሉ ነገር እየታወቀባት ነው። ምክንያቱም የምሰራው የምታደርገው ሁሉ እንዳለ እየተገለጠባት ነው ማለት ነው። ምክንያቱም ዳዊትም እያወቀባት ነው። ይቀጥል ደግሞ ሳሚ የህዊን ልጅ እሷ እንደሰረቀቻት አውቋል ማለት ነው። እናም ኬት ነው የት ነረብሻት አምጫትኝ እያላትም ነበር። እንዴት እንደሳረጋለሽ እኔኮ እስከ ዛሬ እኔ እውነት አልመሰለኝም ነበር። እንዴት ይናክል ታስመስያለሽ እዚኛ ከሆነ ሽኩል እየተጨነክ ለካንች ሰርቀሻት ነው አሁን ይውልሽ እንዳትዋሽኝ እንዳለ በራሴ መንገድ መረጃዎችን እንዳለ አግኝቻለሁ። እናም አንቺን የሰረሻት ስለዚህ ያለውን ነገር ተናገሪ፣ ሳሮን አለቅሽም። ቆይ ምኑ ነሽ ነው? አብደሻል ወይስ ፀበሉ ሰዲሽ ወይስ ምንድን ነው ይሆንሹን? ተናገሪ፣ እኔ ዛሬ አለቅሽም፣ ይልሃል ማለት ነው። እናም እሷን ብድግ አደርጋ እዚህ ቤት ያለ ሰው ሁሉም አይረዳኝም። እኔን እንደመጥፎ ነው ምሄ። እኔ የምላችሁ ቆይ ከዚህ ቤት ብን ብዬ ልጥፋ እንዴ? ሊድላችሁ ቆይን አትፈልጉም? ሁሉም አይፈልገኝም። ሁሉም ተንኮለኛ ነው የሚል እህቴም ወንድ ይሄም በቃ በዚች የተረገመች የተነሳ ይህ ሁሉ ነገር ህይወት የተመሰቃቀለ እኔ ምን ማቀው ነገር አለ ብላ ትለዋለች ማለት ነው። ይሄኛው ይሄኛው ሌላኛው ማስመሰች ነው። አሁን የጠየኩሽ መልሽልኝ። ሳሮን አላልፍሽም፣ ያልኩሽን ነገር መልሽልኝ ብሎ ሳሚን በጣም ተቆጥተው ይላታል ማለት ነው። እኔ የማቀው ነገር የለም። እንደማቀው ከሆነ ደግሞ ህይወን አንተ በጣም ነበር ምጠላት። ቆይ አንተ ቆይ፣ አሁን ለእሷ ተቆርቋሪ ሁነህ እንደዚህ የምትሆነው ምንም በማስመልከት ነው ትለዋለች ማለት ነው። እሱም ያኔ ስህተት ነበረ፣ አንቺም ደግሞ ስህተት ነው ትይ ነበር። ነገር ግን አሁን ግን እውነት ከእውነቱ ቦታ መቆም አለብኝ። እናም የህዊ ልጅ አንቺን ሲሰራሻት እርግጠኛ ነኝ ይላታል ማለት ነው። እናም ሳሮን ጠብቅ አድርጎ ይዛታል ሳሚ ማለት ነው። እኔ ማቀው ነገር የለም፣ በቃ አስጨቅጭቁኝ፣ ዞር በልኝ፣ ልተኛበት በቃ ትልና ያው ተኝተው ነበር ማለት ነው። ሳሮን አልለቅሽም፣ ይህን ሳትነግሪኝ በፍጹም አልለቅሽም፣ ዛሬ ቀን አንላቀቅም ይላታል ማለት ነው። እሷም ይህን ነገር እንዳላትኝ እንደማይለቃት ስላወቀች ፌንት ነበር የበላችው ማለት ነው። ሳሮን ሳሮን፣ ይሄ ደግሞ ሌላኛው ቀልድሽ ነው። ሳሮን ሳሮን ሲ እን አንቺ ቆይ ሆነች ነው እንዴ? ሳሮን ሳሮን ብሎ ሲቀሰቅሳት እሷ ገና አሰማም፣ ነገር ግን አውቃ ነበረ እናንፌን ትበላቸው ማለት ነው። እንዲሁም እህቷ በቃ ስራዋ በጣም አስጠልቷቸዋል። እናም አሁን ላይ የህዊ ልጅ ተገኝታለች። ሳሜ ግን አሁንም እንደተገኘች አያውቅም። እናም ዳዊት፣ አንተ ውሻ፣ አንተ ነው ለካ የህዊ ልጅ የሰራካትኝ እኔ እኮ ከአንተ እንደማያልፍ እኮ አውቅ ነበረ። እናም ፎቶዋን የታገኘ ይለዋል ማለት ነው። ምክንያቱም ፎቶዋን ከሳሮን ወስዶ ነበር ማለት ነው። እናም ለህዊም አሳይቷት ነበር ማለት ነው። እናንተ ነው የሰረካትኝ፣ አንተ የወሰርካት፣ እኔ እኮ ከዚህ ቤት ማንም እንደማይሆን አውቅ ነበረ፣ ግን አንተ ግን ኪት ማባታ ምተህ ታመጣት ብለው ይጣላሉ ማለት ነው። እናም የመጨረሻ ይጣላሉ። ነገር ግን ሳሚ ግን እኔ የማቀው ነገር የለም ዘርበልኝ፣ ወደዛ እኔ እንዳነካኝ እኔ ዝምስልህ ሆነ እንዳይመስልህ እኔ አክብሬ ነው እንጂ አንተ ደግሞ ክብር አይወድልህም፣ ወደዛ ይድልኝ ይለዋል ማለት ነው። አረ እባክህ አንተ አከበርከኝ አላከበርከኝ፣ ወደዛ የራሱ ጉዳይ ይላል። እናም ሁለቱ ይጣላሉ ማለት ነው። እናም ሳሮን ባደረገችው ነገር ሁላቸውን የሚያበጠበጥቻቸው ነው አሁን ግን ሂሩት ሲሄዊ ልጅ አግኝታታለች። እናም አሁን ለሄዊ ብሰጣት ልጅቷን በጣም ደስ ይላት ነበር። ነገር ግን ይሄ ደግሞ መሆን የለበትም ምክንያቱም ሳሮን እዚህ ቤት እስካለች ድረስ በጣም ከባድ ነው። እናም እዚህ ቤት አምጥቼ ብሰጣትኝ ድጋሚ ልጅቷን ታግታለች። ስለዚህ ይህን ማድረግ የለብኝም። ነገሮችን እስከማስተካከል ድረስ ግዴታ ለእሱ የሚሆን ቤት ማዘጋጀት አለብኝ፣ እዛ ቤት ማስቀመጥ አለብኝ። ከዛ በኋላ ሁሉም ነገር ይስተካከላል ብላ እያሰበች እያለ በመገኘቷን በጣም ደስተኛ ሆና እናም ህዌና ሄሩት አንድ ላይ ቁጭ ብለው እያለ ለምንድነው? ቆይ ግን ሳይሳሮን ነገር ዝም ማርሽ ለምንስ አልተናገርሽም? ምክንያ አይሄ